በወሲብ ደስታቸው የሚፈጸም፣ ነገር ግን ለግጭታቸው ያደረጉት በወሲብ አንድነታቸው የሚጸና፣ ነገር ግን ለልዩነታቸው የዳረጉት ለወሲብ ወቅት የማይፈልጉ፣ ነገር ግን ሰበብ የሚፈልጉለት ወሲብን ከዓመት እስከ ዓመት ሊፈጽሙት የሚችሉ፣ ነገር ግን በቀናት የወሰኑት ወሲብን ወሲብ ዘር ከመተካት ያለፈ ስጦታ ሆኖላቸው፣ ነገር ግን እርግማን ከርግማን የፈረጁት ወሲብ በራሱ ንጹህ ሆኖ፣ ነገር ግን ከመቆሸሽ የቆጠሩት ወሲብ መልካም ሆኖ ሳለ፣ ነገር ግን ከእርኩሰት የመደቡት ወሲብ ከእንስሳቱ ተለይቶ ተሰጥቷቸው፣ ነገር ግን ከእርሳቸው የመሰሉት ወሲብ ዘርፈ ብዙ ጥቅሞች ኖሮት ነገር ግን ቆጥረው የወሰኑት እነማን ናቸው? እነግራለሁ። ከዛ በፊት ግን ይህ እዚህ አጠገብ የምታዩት የገላ ሳሙና እኔ በእጅ የምሰራው ከተለያዩ የእጽዋት ዘይቶች የማዘጋጀው ነው። ይህንን የገላ ሳሙና ሳዘጋጀው ስድስት አመት ሆኖኛል። እኔና ቤተሰቤ የምንጠቀምበት የገላ ሳሙና ነው ምንም አይነት ተጨማሪ ይህን ሳሙና ፋንሲ ማድረጊያ ወይም ደግሞ ተወዳጅ እንዲሆን ተብሎ መልክ ለመልኩ ለቀለሙ፣ ለሽታው፣ እንዲሁም ለማድረቂያ ረጅም ጊዜ አገልግሎት እንዲኖረው እንዲሁም ደግሞ አረፋ እንዳይወጣ ተብሎ የሚጨመረበት የሚጨመረበት ምንም አይነት ኬሚካል የለው። ከዚህም አንፃር ሰውነትን ከታጠብከ በኋላ በጣም በማለስለስ ሞይስቹራይዝ በማድረግ ተፈጥሯዊ ውበቱን ተፈጥሯዊ ወዙን እንዳያጣ ይጠብቅልሃል። ከሌሎቹ ሳሙናዎች የሚለየው አንዱ በሱ ነው። ይህን ሳሙና በ175 ግራም ተዘጋጅቶ በሶስት መቶ ብር ታገኘዋለህ። እንግዲህ አንተም ይህንን ሳሙና በመግዛት ጤናህን ሰውነትህን የራስህን የልጆችህን ጸጉሯችሁን ፊታችሁን ቁራችሁን እንድትጠብቅበት መክረሃለሁ። አሁን ወደ ቪዲዮ ጀግናው። እንዴት አለህ? ወሲብ የትዳርህ የጀርባ አጥንት ነው። ምን ማለትህ ነው ያልከኝ እንደሆነ አየህ፣ የጀርባ አጥንታችን ለእኛ ለሰዎች ለምሳሌ በጀርባችን ለሚያልፈው የህብለ ሰረሰር ከአደጋ ጊዜ መጠበቂያ ሆኖ ያገለግላል። ሲሊንደሪካል በሆነው ቅርጹ ሲሊንደሪካል በሆነው ቅርጹ መካከል ባለው ቀዳዳም ያ ህብለ ሰረሰር ወይም ስፓይናል ኮርድ በማለፍ ከአደጋ ይጠበቃል። በሁለተኛ ደረጃ ግን ለሰውነታችን ቅርጽና ድጋፍ ሆኖ ማገልገሉ ነው። ለሰውነታችን ቅርጽና ሆኖ ድጋፍ ሆኖ ማገልገሉ ስልህ፣ እንግዲህ አንድ ሰው ከተኛበት ቀና ለማለት ለመነሳት፣ ለመቀመጥ፣ ለመቆምና ለመራመድ ያለ ጀርባ አጥንቶ አይችልም። አንድ አንድ የጀርባ አጥንቱ ጉዳት ላይ የወደቀ ወይም ደግሞ የተጎዳበት ሰው የሚሆነው ነገር ምንድን ነው? በመጀመሪያ ደረጃ ራሱን ችሎ መንቀሳቀስ አለመቻሉ ነው። ረጅም ጊዜ አልጋ ቁራኛ መሆኑ ነው። መፍትሄ ካላገኘም ደግሞ ወይም ሕክምና የማያድነውም ከሆነ ደግሞ እስከ እድሜው መጨረሻ ድረስ እስኪሞት ድረስ እዛው አልጋ ላይ ተኝቶ መቅረቱ ነው። ስለዚህ መሰረታዊ ፍላጎቶቹ መብልና መጠጡ መጸዳዳቱ ሁሉ በሰው የሚታገዝ ይሆናል ማለት ነው። ያለ ሰው ማይሆኑ ይሆናል ማለት ነው። የማይሆነው ነገር አደጋው ስለደረሰበት፣ የማይሆነው ነገር ግን ሞቱ ነው። አደጋው ደረሰበት ማለት የግድ ይሞታል ማለት አይደለም። ከዚህም የተነሳ አንድ ነገር የአካል የተቋም፣ የድርጅት፣ የማህበረሰብ የጀርባ አጥንት ነው ሲባል ምን ለማለት ተፈልጎ ነው? አንድ ነገር የአካል የተቋም፣ የድርጅት ወይም የአንድ ማህበረሰብ ክፍል የጀርባ አጥንት ነው ሲባል፣ ያ ነገር ለዛ አካል ተቋም፣ ድርጅትና የማህበረሰብ ክፍል የዕለት ተዕለት እንቅስቃሴ ከፍተኛ አስተዋጽኦ የሚያደርግ ስለሆነ ነው። ልክ እንደዚሁ ታዲያ ለትዳርም ወሲብ የጀርባ አጥንቱ ነው። ያለ ወሲብ ትዳር ለተመሰረተለት አላማ፣ ስኬት፣ ውጤታማነት እንዳይበቃ ወሲብ የትዳሩ የጀርባ አጥንት ነው ማለት እንችላለን። አለበለዚያ ግን ልክ የጀርባ አጥንቱ እንደተጎዳበት ሰው ከስራው እንዲስተጓጎል፣ ከተፈጠረለት ከቆመለት አላማ እንዲስተጓጎል፣ ራሱን የማይችል ደካማ እንደሚሆን፣ በሰው ላይም ጥገኛ እንደሚሆን እድሜ ዘመኑን ወሲብ የተለየው ትዳርም እንዲሁ ነው። ከተመሰረተለት ዓላማ የሚተጓጎል በብሶትና በምሬት በንጭንጭ የታጀበ የሚሆን ተፈጥሯዊ ፍላጎት የማይፈጸምበት የማይሟላበት ልጆች የማይወለዱበት ትውልድ የማይፈራበት ይሆናል። በተጨማሪም ወንዱም ሆነ ሴቷ ትዳሩን የመሰረቱት ወንዱም ሆነ ሴቷ አባታቸው በሰጣቸው ጸጋ በልጽገው ሰልጥነው ጽድቅ የማይሰሩበት ወደ ተፈጠሩለት ልዕልና ኤክሰለንስ የማይደርሱበት ይሆናል ማለት ነው ነገር ግን ዛሬ አሁን ባለንበት ጊዜ እና ዘመን ላይ ያሉ መካሪና የትዳር መካሪና አማካሪነን አስተማሪና አሰልጣኝ ነን ባዮች ግን በተደጋጋሚ ወሲብ በትዳር ውስጥ ያን ያክል አስፈላጊ አይደለም ማንዳቶሪ አይደለም ቢኖር ጥሩ ነው ባይኖርም ግን ችግር የለውም ብለው እየመከሩን ይገኛሉ። ይህም በተደጋጋሚ እየሰማን ነው። ምናልባት አንተ አላስተዋልከው ከሆነ አስተውለው። እኔ ግን ይህ ቁም ነገር ብዬ ስለምሰማ፣ እንደዚህ አይነት አስተያየቶችን ስራዬ ብዬ ስለምከታተል ይህንን ነገር በተደጋጋሚ እየሰማው ነው። በተለይም ቤተክርስቲያኗ በትዳር መካሪና አማካሪነታቸው መድረክ የምትሰጣቸው እነሱም በራሳቸው በግላቸው በዩቲዩብ እና በመጽሐፍ እንዲሁም በቴሌቪዥንም በተለያየ አጋጣሚ ትውልዱን እናስተምረዋለን የሚሉት እነዚሁ ሰዎች እንሰማቸዋለን ትዳር ያን ያክል አስገዳጅ አይደለም አስፈላጊም አይደለም ሲሉ። እንዲያውም ትዳርን አዳምና ሔዋን ከመውደቃቸው በፊት ወደ ነበረበት ምንነት ብንመልሰው በዛ ጊዜ እኮ ወሲብ የለም እያሉ ጭራሽ ይነግሩናል፣ ያስተምራሉ። ይህንን እንግዲህ የሚሰሙት ወንድሞቻችን እህቶቻችን እንዴት ነው የሚረዱት ለነሱ እያሰብንላቸው ነው ወይ እውነት ይህንን በመንገራችን ትዳር ወሲብ በትዳር ውስጥ አስፈላጊ አስገዳጅም አይደለም በማለታችን ትውልዳችን ወደ ተፈጠረለት ልዕልና ይደርሳሉ ወይ ኤክሰለንስ ይደርሳሉ ወይ አባቱ በሰጠው ጸጋ በልጽጎበት ሰላሳ ስልሳ መቶም ያፈራሉ ያፈራል ወይ ምንድን ነው እየመከርናቸው ያለ ነው እነዚህ ልጆች እነዚህ ሰዎችን ይህን ነገር የሚነግሩ ለምንድን ነው በተለይ ደግሞ እነዚሁ ሰዎች ኦርቶዶክሳዊ ቤተሰብ ምስረታ ኦርቶዶክሳዊ ማህበረሰብ ምስረታ በሚለው ውስጥ ቀጥተኛ ተሳታፊ ናቸው። እኔ ኦርቶዶክሳዊ ቤተሰብ ምስረታ የሚባለውን በተለይ በአይነት ቁራኛ በጥርጣሬም ነው የማየው። ከዚህ ጋር በተያያዘ ከዚህ ዓላማ ጋር በተያያዘ የተለያዩ ሊቃውንቶችን ለማግኘት ሞክሬያለሁ። ብዙዎቹ ፈቃደኛ አይደሉም። ያው ሳሰበው እንደ እኔ አይነት መሀይም ለማናገር ፈቃደኛ ላይሆኑ ይችላሉ። እሱ አይደንቀኝም። ነገር ግን እነዚህ እንቅስቃሴዎች ከኦርቶዶክሳዊ ቤተሰብ ምስረታ ጋር አብሮ እየተያያዙ እየመጡ ነው፣ ከቅርብ ጊዜ ወዲህ። ትውልዱ ምን እንዲሆን ይፈለጋል? ኦርቶዶክሳዊ ትውልድ ምን እንዲሆን ይፈለጋል? በራሱ በመምህራኑ በአባቶቹ፣ በሊቃውንቶቹ ምን እየተነገረው ነው? ይህንን የተሳሳተ ትምህርትስ የሚቃወም ትክክል አይደለም ብሎ የሚመክር የሚገስጽ ሰው ለምን ጠፋ? እነዚህ ሰዎችስ ምን ዓላማ ኖሯቸው ነው ይህን ነገር የሚያስተምሩት? ኦርቶዶክሳዊ ቤተሰብ ምን እንዲሆን ይፈለጋል? በተለይም ደግሞ ኦርቶዶክሳዊ ወንድ ምን እንዲሆን ይፈለጋል? ወንድም ዓለም ተሰማኛለህ፣ ወሲብ በትዳር ውስጥ የጀርባ አጥንቱ ነው። ለትዳርህ የጀርባ አጥንቱ ነው አስገዳጅ ነው። ቀድሜ እንደነገርኩ ሰውነት የጀርባ አጥንቱ ቢጎዳ የጀርባ አጥንቱ ቢነፈግ፣ ባይሞት እንኳን ተዝለፍልፎ እንደሚወድቅ መሰረታዊ ፍላጎቱ እንኳን በሰው እጅ በእርዳታ እንደሚሆንለት እንደሚፈጸምለት፣ ትዳርም ከወሲብ ከተለየ እንደዚሁ ነው። ምንም ጥርጥር የለው። በጣም የሚያሳዝን ጊዜ፣ በጣም አስፈሪ ጊዜ፣ በጣም ጥንቃቄ የሚያስፈልግበት ጊዜ ላይ ያለ ነው። አብዛኞቹ መምህራኖቻችን ስለዚህ ስለ ትዳር ጉዳይ የሚያስተምሩን መካሪና አማካሪ ነን የሚሉት በብዛት የሚታወቁትን ነው። የማይታወቁትን እንግዲህ ምን ማረጋችሁ፣ ግን በአደባባይ የምናውቃቸው በቴሌቪዥን የምናያቸው በዩቲውብ የምናያቸው በመጽሐፍ የምናያቸው አብዛኞቹ ጋር የማየው ነገር ተመሳሳይ ነገር ነው። ሆን ተብሎ ሆን ተብሎ ትውልዱ ከትውልዱም ኦርቶዶክሳዊ ቤተሰብ ከኦርቶዶክሳዊ ቤተሰብ ወንዱ የመስለብ ስራ እየተሰራ ነው። ወሲብ አስገዳጅ አይደለም ማለት ትልቅ ጉዳት ነው ለማህበረሰባችን። ነገር ግን እኔ ወሲብ የትዳሩ የጀርባ አጥንት ነው ባይ ነኝ። ታናሼ፣ የወሲብ ፍላጎት ከሌለህ አታግባ። የወሲብ ፍላጎት ከሌለህ አታግባ ብቻ አይደለም፣ የወሲብ ፍላጎት ከሌለህ ያንተን የወሲብ ፍላጎት አለመኖር አጽድቀህ አትንገረን። የወሲብ ፍላጎት የለህም ማለት መልአክ ሆናል ማለት አይደለም። ሰው ነህ፣ ግን ጤናማ የሆነ የሰው ልጅ የሚኖረው የወሲብ ፍላጎት የሌለህ የወደቀብህ፣ የጎደለብህ ነህ ማለት ነው። መልአክ ሆናል ማለት አይደለም። መልአክ አትሆንም። መቼም መልአክ እንድንሆን አልተጠራንም። መላእክትን ምሰሉ አልተባልንም። እኛ ሰው ነን፣ አባታችን ያደነንም ሰው ሆኖ ነው፣ አለቀ። በዚህ በሰውነታችን በምንማረው ትምህርት ወደ ተጠራንለት ቅድስና እናድጋለን፣ ወደ ተፈጠርንለት ልዕልና ኤክሰለንስ እንጥራለን፣ እንሞክራለን፣ እንሄዳለን እንጂ መልአክ ለመሆን ፍላጎት የለንም። ስለዚህ አንተ የወሲብ ፍላጎት ከሌለ አንተ በወር አንድ ጊዜ እንደ ጠበል ጠዲቅ ወይም ደግሞ በዓመት አንድ ጊዜ እንደ መስቀል ወፍ የምታየውና የምታገኘው ከሆነ ካገኘ አግኝተህ ካጣም ተደፍተህ የምታደርግ ከሆነ እሱኑ እያጸደክ ያጸደክ ለሱ የሚመጥን ጽድቅ ለሱ የሚመጥን የመጽሐፍ ቅዱስ ጥቅስ እየመዘዝክ ወንድሞችን አታታላቸው። በሴቶቹ በእህቶችም አትነግድባቸው። ወሲብ የትዳራችን የጀርባ አጥንት ነው። ኢትዮጵያዊ ማህበረሰብ ኢትዮጵያዊ ትውልድ ወይም ደግሞ ኦርቶዶክሳዊ ትውልድ ብትለው አንተ እንደምትለው ወሲብ ያን ያክል አስፈላጊ አይደለም ተብሎ እየተማረ አልመጣም። አባቶቻችን አስርና አስራ አምስት ልጆች የወለዱት ወሲብ ያን ያክል አስፈላጊ አይደለም ብለው አይደለም ነገርኩ አንተ የወሲብ ፍላጎት ከሌለ በወር አንድ ጊዜ እንደ ጠበልጠዲቅ በአመት አንድ ጊዜ እንደ መስቀል ወፍ የምታገኘው ከሆነ አርፈ ጸጥ ብለን ኑር አፈን ሞልተ ያውን በመድረክ በዩቲዩብ እየወጣ በመጽሐፍ ላይ እየጻፍክ ወሲብ ያን ያክል አስፈላጊ ነው አትበለን በወገኖቹ ላይ አትቀልድባቸው እስቲ አስበው አንተ ለምነህ ደጅ ጠንተ ሽማግሌ ልክህ ያመጣህ እንዴት አድርገህ ነው ወሲብ ያን ያክል አስገዳጅ አይደለም ብለምት ነግራት? ወይስ ለስንፍና ማምለጫ ስርቆሽ በር እያዘጋጀህ ነው? እሷ የምትንከባከብ የምታበላህ፣ የምታጠጣህ ምን ልታረግ ነው? የምታሰባህ ምን ልታረግ ነው? ለልደት ትሆናለህ፣ ለትንሣኤ ትሆናለህ። ይህን ይሄን ፈቃዱን ካልፈጸም ክላት የአንተ ፈቃድ አለመፈጸም ሳያንስ እንደገና አደባባይ ወጥተህ እንደዚህ ብሎ ማስተማር። አንድ ልጅ ሁለት ልጅ እኮ በአጋጣሚ ሊወለድ ይችላል ሶስትም ልጅ በአጋጣሚ ሊወለድ ይችላል። እንደዚሁ በአመት አንድ ጊዜ ሁለት ጊዜ በምታገኘው ወሲብ እሱ አይደለም ግን፣ ፈቃድ መፈጸም አለበት። ያ ፈቃድ የማይፈጸም ከሆነ ለፈተና የሚዳርግ ነው። ወሲብ በትዳር ውስጥ ያን ያክል አስገዳጅ አይደለም ብለህ የምታምን ከሆነ የሴቷን ጊዜ አታባክንባት፣ ወንድም አለም፣ በእድሜዋም አትቀልድ ለፈተናም ማትዳርጋት አንተ በነፈካት አንተ በአመት አንድ ጊዜ፣ በሁለት አመት አንድ ጊዜ፣ ወይም ደግሞ በወር አንድ ጊዜ በምትተኛት ለፈተና ተዳርጋ ሌላ ኃጢአት ውስጥ እንድትገባ አትጋብዛት። ከዛ ምን ልትሆን ነው? አንተ ልትመጻደቅባት ነው? ኃጢአት ውስጥ ገብታለች፣ ይህን አደርጋለች፣ ይህን ሆናለች ብላ ወይስ እንደዛ ብለ ሌሎችን ልትከሳቸው ነው? ትውልዱ የተፈጠረለትን አላማ እንዳያውቀው ትዳሩ የተመሰረተበትን አላማ እንዳይረዳው የሚፈልጉ አካላት አሉ። ጠላትም ሊሆኑ ይችላሉ። እነዛ ሰዎች እነዚሁ ሰዎች ታዲያ ሆን ብለው እንደዚህ አይነት ትምህርት ያስተምራሉ። የሚያስተምሩት ደግሞ በነማን ነው? ይሄንን እንዲሆን በሚፈልጉት እንደዚህ እንዲሆን ትውልዱ በተላኩት አስቀድመው እንደዚህ ሆኑ። አስቀድሞ ፍላጎት የሌላቸው ደካሞች፣ ልፍስፍሶች፣ ምንም ሰውነትም የሌላቸው ፍላጎትም የሌለባቸው ወኔም፣ ደም ሙላትም፣ ሙቀትም የሌላቸው እነዚህን ሰዎች ተጠቅመው አጽድቀው ያስተምሩናል። ይህንን አሳስነት ምን እያሉ በቃ ወሲብ በትዳር ውስጥ ያን ያክል አስገዳጅ አይደለም። ትውልዱ ዘረቢስ እንዲሆን ይፈለጋል። ትውልዱ ስልብ እንዲሆን ይፈለጋል። ትውልዱ መሃን እንዲሆን ይፈለጋል። ትውልዱ ጀንደርባ እንዲሆን ይፈለጋል። ትውልዱ ጅልና ጅላጅል አልጫም እንዲሆን ይፈለጋል። ሆን ተብሎ ሆን ተብሎ፣ ይህንን ደግሞ እንደዚህ አይነት ወንዶች ያስተምሩታል፣ ምን እያሉ ወሲብ በትዳር ውስጥ ያን ያክል አስፈላጊ አይደለም ወይም ደግሞ አስገዳጅ አይደለም እያሉ እኔ ግን እነግርሃለሁ፣ ታናሼ ወሲብ በትዳርህ ውስጥ የጀርባ አጥንቱ ነው። ልክ አንድ ሰው በአይነ ሕሊና ሳልና የጀርባ አጥንቱ ከሰውነቱ ቢወጣ ተዝለፍልፎ መሬት ላይ ስጋው እንደሚወድቅ ከዛ በኋላ እሱን ለማብላትም፣ ለማጠጣትም፣ ለማገላበጥም ሰው እንደሚያስፈልገው ለመጸዳዳትም ሰው እንደሚያስፈልገው እንዲያው ነፍሱ አለች ተብሎ ከሞቱት በላይ ከቆሙት በታች ይሆናል እንጂ ለተፈጠረለት ዓላማ መቆም መራመድ እንደማይችል፣ ወሲብ የተለየው ትዳርም እንደዚሁ ነው፤ በቁም የሞተ ነው። ይህንን የሚያስተምሩ ሰዎች ለምን እንደሚያስተምሩ ለምን ትውልዱን እንደዚህ አድርገው ለማለጭ እንደፈለጉ ሌላ ጊዜ እነግራለሁ። ወሲብ ግን የትዳሩ የጀርባ አጥንት መሆኑን አትርሳ።